የዘንድሮ ፕሪምየር ሊግ ሻምፒዮና የሆነው የሲዳማ ቡና ወደ ሀዋሳ ሲያቀና የተደረገለት ደማቅ አቀባበል። በዘንድሮ ጨዋታ ፕሪምየር ሊግ ላይ አሸናፊ የሆነው ሲዳማ ቡና ወደ ሀዋሳ ዋንጫውን ይዞ ገብቷል። ከፍተኛ አመራሮች በተገኙበት ደማቅ አቀባበል እንደተደረገላቸው ጀምረም የወጡት መረጃዎች ያሳያሉ። ከፍተኛ ባለስልጣናት ከፍተኛ የኳስ ባለሙያዎችን በተገኙበት የስፖርት ባለሙያዎችና ምሁራን በተገኙበትም ነው አቀባበል የተደረገላቸው። በዘንድሮ ከፍተኛ ጨዋታዎች መካከል እንግዲህ ዋንጫውን ያነሳው ሲዳማ ቡና ነው። ከወላይታ ዲቻ ጋር በነበረው ጨዋታ ላይ በዚግ ነበረ ስቴዲየሙ ጨዋታው የተከናወነው በተፈጠረው ባለመግባባትና በጸጥታ ምክንያት እንደሆነ ጨመርም ነው የወጡት መረጃዎች የሚያሳዩት። ሲዳማ ቡና የዘንድሮን ጨዋታ በማሸነፍ የፕሪሚየር ሊግ ዋንጫ ባለቤት እንደሆነ ጨመርም የደረሱን መረጃ መረጃዎች ከዚህ በፊት የወጡት መረጃዎች ያሳያሉ። ሚኪታብር ኒውስ ሳብስክራይብ በማድረግ ወቅታዊ ና ታማኒ መረጃ ያገኙ። ለሰአታት ያሉኝ አጫጭር መረጃዎች ይመስላሉ። በወቅታዊ ና አጫጭር መረጃ እስከምን ገናኙ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።